ክርስቶስ ሳምራ ሴጣንና እግዚአብሔርን ልታስታርቅ ብላ ለአንቺ አልሆነው ምን አለኝ አላት እያላችሁ አረመሰል ህዝቡን አታለላችሁት፣ አታለላችሁት። ይህንን መልሱ ነው፣ መልስልኝ። ጽፋል መልሳል። የጻፋችሁትን መልሱ፣ ተጠራ አውጣ እናጣል። ምክንያቱም ለምሳሌ አንድ መካኒክ ጋ መኪናዬን ይዤ ሄጄ ይህን ያህል ገንዘብ ክፈል፣ ግን መኪና ሊሰራም ላይሰራም ይችላል፣ የተበላሸው ብትለኝ ሂጅ ያሰራለሁ፣ መካኒካ ኖ አላሰራም። ቴሌቪዥን የምገዛው ይሰራል ተብዬ እንጂ ሊሰራም ላይሰራም ይችላል፣ ግን ትከፍላለህ ብባል የምከፍለው አለ የለ? ይሄ የተበላሸ ምግብ ነው ብላው፣ ዝም ብለህ ክፈልና ይባላል። ስህተቶች ያሉት ካልከኝ ትጥለዋለህ። ኖ ስህተት ካለው አውጣናታል ከክርስቶስ ከእግዚአብሔር ልጅ ውጭ ከአብ ከወልድ ከመንፈስ ቅዱስ ከሥላሴ ውጭ ዘምር የሚላን መጽሐፍ ቅዱስ ላይ 27 ጊዜ ተጽፏል። እድሜ ለወንጌላውያን ወንድምናቶች ነገሩ 27 ጊዜ ተጽፏል። አንድም ለሌላ ዘምር የሚል የክብር ዝማሬ ይገባቸዋል የሚባል ቅዱስ ገብርኤል አብረው ነው የሚዘምረው፣ ቅዱስ ሚካኤል የእኛ መልአኮች አብረው ነው የሚዘምሩት። እንዴት ለሚዘምረው ነው ይዘምራል ቅድስት ድንግል ማርያም የምታመሰግነውና እንዴት ነው ለእሷ መዘመረ አይልማ? የሚያመን ቦታ ች ጋ ነው፣ ቅድስት ድንግል ማርያም ጋር ህመም አለ። ለምን ጠቅጥቀው ብናል? እንደጉድ ከጌታ በላይ አድርገው ሰላሳ መጡ። ተው አጥብተዋለች። ታምረ ማራ ላይ ሰላሳ መጡ ጠቅጥቀው ብናል። ቅድስት ድንግል ማርያምን የሚሰጣትን ክብር ወስደው ሰማይ አደርሰውታል። ታምረ ማርያም ላይ ክርስቶስን መካድ ትችላለህ፣ ቁርባንን መካድ ትችላለህ፣ መጠመቅ ሳትጠመቅ መካድ ትችላለህ። የእሷን ምልጃ ብቻ ካመንክ ትደራለህ። ይህን ያህል የገዘፈ በጣም የሚያስደነግጥ ትምህርት አስተምረዋል። ስንቱ በጌታ ብቻ አዳኝነት አምኖ ስድብ የለ ቀምቀማ ምን የለ ቅድስና ብቻ ስንትና ስንት ሺ እንደሚመጣ አሳያል። ለምን የኔን ህይወት ያውቁታል። ኃይለኛ ተሳዳቢ መጥፎ ባህሪ የሚባለው የነበረኝ ሰው ነ ማንም ያረታኝ ሰው ነ በጉልበት ደረጃ በምድር ላይ በንግግርም በምንም አድርጌዋለሁ። አስራ አምስት ዓመት አሳይቻል አሳይቻለሁ ግን ምንም ጥቅም እንደሌለው። ምንም ጥቅም ለምን ውስጤ ጌታ አልነበረም እላለው ላፌ እንጂ ውስጤን ቅድስና አልሞላው ነበር። አልነበረም መካድ አይቻል። ሶሻል ሚዲያ ላይ ከሚፈሩት ሰዎች ግንባር ቀደሙንም ወስደው ነው። ስለዚህ አሁን የጌትነት ክብሩን ማየትን የመሰለ የሚያስደስት ነገር ቅድስና የምናጣ ለጌታ የተባለው ለሌሎች እየሰጠ ነው። ቅድስና ጣ ከአንድ እስከ ሰላሳ ድርቡላ በዓላት አለ። የምትከተለው ድርብ እንደምን አደርክ እግዚአብሔር ይመስገን፣ እንደምን ዋልክ እግዚአብሔር ይመስገን፣ እንደምን አመሸ እግዚአብሔር ይመስገን እያል ኦ፣ በነገራችን ላይ ቀኑ ይሄ ቀን የእንትና ቀን ነው ብለህ ለእንትና ደግሞ ትሰጠዋል ለእንትና ደግሞ ተሰጠዋል። ቅዱስ ነው ላልከው በሙሉ ተሰጠው። አልሰጥም፣ ለማንም አልሰጥም። ዓለምና ምድርን የፈጠረው ጌታ እየሆነ እያለ ለእንትና ሰጠው። አልሰጥም የአዳኔን ክርስቶስ ነው። በሙሉ ቀናቶች የክርስቶስ ናቸው። ድሮ የሰጠውት ያመኛል በጸጋው እንዲሁ ያዳነ ጌታ ነው ያለው መልስ መልሱ፣ ምንም እያልኩ አይደለም። መልስ መልሱ፣ ንጹሕ ወንጌል ይሰበክ፣ ኦርቶዶክስ ጠሳ፣ ኢየሱስ ብቻ ይዘመር፣ ኢየሱስ አውልድ፣ መንፈስ ቅዱስ ብቻ እንደሚያድን ይመስከር፣ ይመስከር። ይህ ወንጀል ነው፣ ወንጀል ነው ይህን መናገር። ሁላችሁም በጌታ ስትሆኑ ቅድስና ይሞላል። መንፈስ ቅዱስ ነው የሚያገኛችሁና ይኸው ሳምንት አለፈኝ። ክብሩን እሱ ይውሰድ። ክብሩ ይስፋ። ጌታ ክብሩን እሱ ይውሰድ። የእኔ አይደለም። ለ15 ዓመት ለሳምንት አይደለም፣ ለሁለት ቀን ዝም ብዬሽ አላውቅም። ለሁለት ቀን ካፌ ክፉ ቃል ሳያወጣው እያላውቅም። ለሁለት ቀን ቱ ዴይዝ ስለ መጥቆራ የሚባል ገዳም አለ እግዚአብሔር አምላክ ይሄን ነገር እዩ። መጥቆራ የሚባል ምን ይሆናል? በቀትር ስትሄድ አንድ ሴት አንድ ሴት ይህን በደንብ ስሙና ጠይቁልኝ። መጥቆራ የሚባል ቤተክርስቲያን እንትን አለ። ስሙን ቀይረውለት፣ ስሙ ማን ነው ያሉት? የክርስትና ስም ሰጠውታል። ማነው ስሙ? ማነው ስሙ? የክርስትና ስም ሰጠውታል። ማን ነው ስሙ? መዋለ ጻድቅ መዋለ ጻድቅ ብለው ስሙን ሰጠውታል። መጥቆራ ይባላል። ምንድን ነው? አንድ የተረገመች ሴት ነበረች። እሷ ሄዳ መንገድ እየሄደች እንዳለ የደክማትና ጠራራ ፀሐይ ላይ ዛፍ ጥላ ፈልጋት ተኛለች። ስትተኛ ይሄኛው ጋኔ ሊመጣና መጥቆራ የሚባለው ሌላ ጋኔ ሊመጣ ይገናኛታል። ይገናኛታል ማን የሚባለው ጸዋ ጻድቅ በስማ እና ይገናኛታል ከተገናኛ በኋላ እቺ ሴት ታረግዛለች። ከዛ ትወልዳለች። ስትወልድ ምንድን ነው የሚሆኑ ይሄ ጋኔን መቶ ስልሳ ክንድ ነው ይላሉ። ቀንድ ያለው አስፈሪ ጥቁረት ያለው ጭራውላሉ እዛ ገዳም ላይ ያለ ጭራውላል የሚለው ታሪክ ነው ምነግራችሁ። ከዛ ምን ያደርጋሉ? አቡነ ተክልዬና አንድ ሌላ ጻድቅ ተባዩ የሚባሉ ምን ያደርጋሉ? ይሄን ያገኙትና ጸበል ያስጠምቁታል። ጸበል አጥምቀው ፊቱላ ተቀይሮ ምን ብሎ ቀንዱ ግን አለ። ቀንዱ እንዳለው ነው። አመንኩ ሰውት ቤተ ክርስቲያን በጣም ጿሚ ጸላይ ገዳም ውስጥ የሚኖር ነበር። ከዛ ሲሞት ሲሞት አሁን የእሱ ቀን በ29 በእግዚአብሔር አብ ቀን ላይ አብሮ ይከበራል። አብሮ እንትን ይባላል። ይሄን ያህል ይሄን ያህል የሚዘገንን ትምህርት ያስተምራል። በጣም የሚዘገንን ነገር ነው የሚፈጥሩባችሁ። ለምን ይሄን ሁላ ከጌታ ላይ አይናችሁ እንድታነሱ? ይሄ ሁላ ጻድቅ የሚባለ ምድር ላይ አንድ ጻድቅ የለም የሚላል መጽሐፍ ቅዱስ። ማናችንም ጻድቅ አይደለን። ምድር የረገጠ በሙሉ የተረገመ ነው። አንድ ጻድቅ አልተገኘም። ለዚህ ነው አንድያ ልጁን ያመጣው ማ እግዚአብሔር። አም አንድ ጻድቅ አልነበር። ክደው ጻድቅ ጻድቅ ጻድቅ የለም በምድር በክርስቶስ ጸጋ ነው ጻድቅ የተባለ። ስለዚህ ይህንን ያደርግ ነበረ። እጅግ እጅግ እጅግ ደግሞ እኮ ይሰግዱለታል። ስሙ እኮ ይጠራል። ቤተ ክርስቲያን መነኩስ የሆነው ያገለግላል። እንደዚህ ብለው ነው የሚያስተምሩት። ስለዚህ ይሄ ነገር በሙሉ ስለተጋለጠ ይሄን ሁላ መልሱ። አሁንም ቤተ ክርስቲያን ላይ ይሄኛው፣ ይሄ ገድል ላይ የተጻፈ ቤተ ክርስቲያን ሁላ ተሰርቶለታል ተሰርቶለታል ተሰርቶለታል። ታቦት ተቀርጾለት በደንብ ታቦት ተቀርጾለታል። ለዚህ ሰው ታቦት የሙሴ ነው፣ አስርቱ ትእዛዛት ብቻ ነው። እነሱ በሰው ስም ነው ታቦት የሚቀርጹ። አቡነ ተክልያ አላቸው፣ የታቦት ጊዮርጊስ ታቦት አለው፣ እያንዳንዱ ታቦት አለ። እግዚአብሔር ለሙሴ የሰጠው ታቦት ግን አስርቱ ትእዛዛት ያለበት ነበረ። የአዲስ ኪዳኑ ታቦት ደግሞ ኢየሱስ ክርስቶስ ነው። ኪዳን ሆኗል። የቤተ ክርስቲያን ክዳን የተባለው ኢየሱስ ክርስቶስ ነው። እነሱም ያምኑታል፣ ግን ለበዓሉ ድምቀት ታቦት እየተባለ በየጊዜው ይወጣል። እጅግ ነው የሚያሳዝነው። ስለዚህ እውነተኛ ትምህርትን ማስተማር አለባቸው። ወንድሞቼ፣ ብዙ ጊዜ ታልን ነው ከክርስቶስ ላይ አይናችንን ስንለቅል ነገራችን ይበላሽ እኔ ክርስቶስ ላይ ብቻ አልነበረም አይነ አልነበረም ሆኖም ማያቅ እውነት ለመናገር ይኸው መጥቆራ ጸዋለ ጽድቅ ይባላል። በጣም ከባድ ነገር ነው። እግዚአብሔር አምላክ ቤተ ክርስቲያኗን እግዚአብሔር በደሙ አሁን እየሸፈናት ነው። እውነት እየወጣላት ነው። በስሙ የሚነግዱ በኦርቶዶክስ ቤተ ክርስቲያን ስም የሚነግዱ ነጋዴ እርኩሳን መተተኞች አሉ። መተት የሚሰሩባት ሰዎች አሉ። ለምን የክርስቶስን ስም ጠርቶ መተት መስራት አይችልም። ማንም መተት መስራት አይችልም። በሌሎቹ ትችላለህ። በጌታ በኢየሱስ ክርስቶስ ስም ግን ትፈውሳለህ እንጂ መተት አትሰራም። ይሁ ጠንቋይ ቤት ገብታችሁ ይሁ፣ በክርስቶስ ስም አይችልም። በሌሎቹ ግን በእያንዳንዳቸው መስራት ይችላል። መተተኛ እና አስተውሉ ለማለት ነው። አትደንግጡ። ኢየሱስ ጌታ ነው ሲባል ብላት ብቻውን ያድናል። ማንም አጋዥ ገናጅ አይፈልግም እያልኩ